ልሽን ማታደርጊ ከሆነ እውነቴን ነው። የጭካኔን ጥግ ነው ማሳየሽ። ደግሞ ምን እንዳደርግህ ልፈልግህ ነው። አይዞሽ። ይህን ጉዳይ ከዚህ በፊት በተደጋጋሚ የሰራሽው ስለሆነ ለአንቺ የገብልሽ ነገር የለውም። ልጄን ከዛ ቤት ሰርቀሽ ታመጫታለች። ሰርፕራይዝ፣ ሳልነግርሽ መጣሁ። ቤት ብቻዬን ሲደብረኝ እኮ ለምን አድጋ ልሄድ ብዬ መጣ። ና አሪፋረሽ፣ እንኳን መጣሽ። እንዴት ነሽ? ምንም አልፈልግም። አሁን ከቤት ሲወጣ ማዘር ሰርታ ነው የሚወጡት። ቁጭ በይና፣ የውድ ወዳችን ነው። ቅድም ቤት ብቻዬን ሲደብረኛል። ግድ የለም። እንዴ ለስራ ጉዳይ ወደ ሀዋሳ ወጣ ብሎ ነበር። ዛሬ ማታ ይመለሳል። እናስችሎት ብቻሽን ጥሎኝ ሄደ እያልሽ ነው? እሱማ ስራው ጥንቅር ይበልጥ እየሻል ይድን ብሎኝ ነበር እኔ ነኝ። ትልቅ ስራ ስለሆነ ይሄ ድል እንዳያመልጠው ብዬ ሄድ ያልኩት ከእሱ ድርጅት ጋር መስራት የሚፈልጉ ከውጭ የመጡ ባለ ሀብቶች ናቸው እና ይህን የመሰለ ስራ እንዴት ያመልጠዋል ታዲያ? በኋላ ልጃችንስ በምን ልናሳድግ ነው? በየቀኑ የመኖር ተስፋሽ እያደገ ስለመጣ ለንቺ የእውነት በጣም ደስ ብሎኛል። የማዘር ጸሎት ከቀን ቀን ስራውን እየሰራ ነው። ኬሞውንስ ጀመርሽ? ትናንት ጀምርኩ ግን ከዚህ በኋላ ወደዛ ሐኪም ቤት ምሄድ አይመስለኝም። ሄሎ፣ የኔ ቆንጆ ሐኪሞች የሚሉሽንማ መስማት አለብሽ። ለማንኛውም ልጄ ደህና መሆኑን ካረጋገጥኩ ይበቃኛል። ሌላውን ለፈጣሪ ተቸዋለሁ። ጌዲ ሲመጣ ወደ ጸበል እሄዳለሁ። ያው ትንሽ ጽንሴ የገፋ እስኪል ድረስ አምላኬን ማጸኗለሁ። እውነት ለፈጣሪ ያለሽ እምነት ከአለት የጠነከረ መሆኑ በጣም ያስደስታል። የሰው ልጅ የምትሞችበትን ቀን ነው የሚቆጥርልሽ፣ ፈጣሪ ግን የምትደኝበትን ቀን ነው የሚያመቻችልሽ። ለሰከንድም እሞታለሁ ብዬ እንደማላስብ ብነግርሽ ታምኘኛልሽ? አሜሪካኖች የሚሏት አባባላለች በተስፋ የሚኖሩ በቶሎ አይሞቱም፣ አይደል? እናውቃታለን። እውነት ያንቺ ጥንካሬ እኛንም ያበረታታናል፣ በተለይ ጌዲንና የጌዲን ማዘር። ይበል እውነት ደስ ዝም በለሽ ቁጭ በይ። አሁንም እንዳዘናችሁብኝ ነው አይደል? ከዚህ ሁሉ ክደት በኋላ የማዝንሽ መስሮች ነበረ እንዴ? ፍርድ ቤቱ እኮ ባይፈርድልን አንቺ ልጃችን አሳልፈ ልትሰጪ ነበር አይደለ? ምክንያት ስለነበረኝ ነው። በረከት፣ እሱማ የአረታ ተብዬ በገንዘብ እንደደለለሽ ግልጽ ነው። በልጄ በሙቴ እምልልሃለሁ በእናንተ ላይ ለመመስከር ከረታ ድንቡሎ ሳንቲም አልተቀበልኩም። ሲጀመር ሙቴ አንቺ ልጅ አለችም ሲቀጥል ይሄ ቅጀትሽን ከዚህ በኋላ ማንም የሚያምንሽ ሰው የለም። እሺ ለነገሩ ባታምነኝም አይፈረድብም? እናንተ ሁሌም ልክ ናችሁ። አሁን ለምን አጥብቀሽ እንደፈለግሽ ንገሪኝ። መጀመሪያ ይህን ነገር ለምን እንዳደረግኩኝ ምክንያቴን ብትሰሚ ይሻላል። ከዚህ በኋላ ያንቺ ምክንያት እኔ ምንም አያደርግልኝ ምክንያቱም ሁሉም ነገር አብቅቷል። ደግሞ ስልኬ ላይ ባይደዊ ደስ ይለኛል። እረታ እናቴን አግቶብኝ ነው ምን እናቴን አግቶ ስለ ስላስፈራራኝ ነው እናንተ ላይ በሐሰት የመሰከርኩት። ምን ምን እያልክ ነው? ቆይ ለበረከት እንዴት ነው እናቴን አግቶብኝ እንደነበር የምነግረው? ምን አስበህ ነው? እዛ ቤት ገብቼ ህፃኗን ሰርቄ ማውጣት ያቅተኛል አላልሽም? ስለዚህ እኔ ቆንጆ እቅድ እየነደፍጉልሽ ነው። እናቴን ሳስለቃት ነው እንዲህ አግቶብኝ ነበር ብዬ የምናገረው? አሁንም ሞት ለእናንተ ስለተፈረደች እናቴን ለቋታል ትያቸዋለሽ። ማለት እማየልዝለቅልኝ ነው? አንቺ ደደም እንዴት ነው የሁሉ ነገር ካረክሽኝ በኋላ እናትሽን የምለቅልሽ? እስከ ዛሬ የሆነ ነገር ስላላረኳትም ፈጣርሽን አመስገኝ። እና ቆይ ምንድን ነው እያልከኝ ያለው? እኔ እኮ ምንም ሊገባኝ አልቻለም። የተናገርኩት እኮ በጣም ግልጽ ነው። ሄደሽ ረታ እናትሽን ስላገተብሽ መሰከርሽ፣ አሁን ግን እነሱ ልጃቸውን ስላገኙ እናትሽን እንደለቀቃት ንገሪያቸው። ቀላል ነው። ያለ ጥፋትሽ እግራቸው ላይም ቢሆን ወድቀሽ ይቅርታ ጠይቀሽ ዝምድናሽን ማጠናከር አለቀ። ግን ይቅርታ አድርግልኝ በረከት፣ እናንተ ላይ ክዳት መፈጸም አልነበረብኝም። ግን እንዳነገርኩ ነው ያርኩስ በእናቴ ስላስፈራራኝ ነው በእናንተ ላይ መሰከርኩባችሁ። እሺ ይሁን፣ መጀመሪያ ይቅር እንድትለኝ እፈልጋለሁ። አላመንኩሽም እንጂ የነገርሽኝ ነገር እውነት ከሆነ አንቺ ላይ ምንም ጥፋት የለም። እመኔን በረከት፣ እየነገርኩ ያለሁት እውነቱን ብቻ ነው። እሺ ይቅር ብዬሻለሁ። ይቅር አልከኝ? አዎ ይቅር ብየሻለሁ። ልጄ በጣም ናፍቃኛለች። እንዳያት ፍቀድልኝ። አዝናለሁ፣ ይህን ማድረግ እንኳን ምችል አይመስለኝ ስለዚህ አሁንም ከልብ ይቅር አላልከኝም ማለት ነው? አሁንም ቢሆን ይቅር አልኩሽ እንጂ አላመንኩሽም። ታዲያ ሳታምኝ ነኝ እንዴት ይቅር ልትለኝ ቻልክ? እሺ፣ አሁን ስራ ጥዬ ስለመጣሁ እንዴት ትፈቅድልኛለሽ? ቤት መጥቻ እንዲህ ባያት ቅር ይላት? አዎ ይለኛል ሰምኛለሽ። አንቺም የአረታ የሚባልም ሰውዬ ከቤቴም ከህይወቴም ከሚስቴም እንድትርቁ እፈልጋለሁ። እንዳሴርኩበት አውቋል ማለት ነው። ቆይ እሺ፣ አሁን ምንድን ነው የማደርገው? እንዳሴርኩበት አውቋል ማለት ነው። ቆይ አሁን እሺ፣ ምንድን ነው የማደርገው? ልጄን ከዛ ቤት እንደምንም ብዬ ካልሰራኳት እረታ እናቴን ይገላታል። ወይኔ፣ ምንድን ነው ይሻለኛል? ቆይ ግን አሁን ምንም የሚሰማሽ ስሜት የለም የለም ብዬ ለዋሸሽ አልፈልግም። ጌዲ እንዳያውቅብኝ ደብቅ ዥ እንጂ በጣም እየተሰቃየው ነው። ሌሊቱን ያደርኩት እንዴ። ቆይ ምናልባት ዶክተሮቹ እንዳሉት ይሄ እርግዝና ነው። ቢሆንስ ሶስት ወር እኮ አልፎታል። ከዚህ በኋላ ምን ማድረግ ይችላሉ? አንቺ ብቻ ውስኝ እንጂ ማድረግ የሚችሉትን ነገር ለእነሱ መተው አይሻልም? አንቺ ብትሆኝ ታደርጊው ነበር። ልጅሽን አይነሽ እያ እየተገዩ ነበር። ቢያንስ ህይወቴን ለማቆየት ስል ዶክተር የሚለኝን እሰማለሁ። በእኔ ቦታ ያስቀምጥሽ ብዬ አልናገርሽ፣ ምክንያቱም ወድሽ ጓደኛዬ ነሽ እኛ እኮ የምንጨነቀው እኮ ከምንም በላይ ስለ አንቺ ህይወት ነው። እንደ ዶክተሮች እኮ ከሆነ ህይወቷ ሊያበቃላት የቀረውስ ትንሽ ወራቶች ብቻ እኮ ነው። እባክሽን በቃ ስለዚህ ነገር ማውራትሽን አቁሚ። በጣም ነው የሚጨንቀው። እኔም ልጄን ስለ መግደል ስታወሩ ከእናንተ በላይ እንዴት እንደሚጨንቀኝ እንዴት ብዬ ባስረዳችሁ ነው የሚገባችሁ። ህመምሽ እኮ ይገባኛል ሄለን። አዎ እንዴት አይገባሽም። ባቶልጂ የእናትነትን ስሜት እንዴት እንደሆነ አይተሸዋል አይደል? አንቺ ላሉለቻት ልጅ እንደዚህ ከተንሰፈሰፍሽ እኔ በወዴ ላይ ያስኩት ልጅ ባልንሰፈሰፍ ይገርምሻል። የህመም ማስታገሻውን እኮ ስለማትወስጂ ነው እንደዚህ ህመሙ እየጠናብሻሉ። ይህንን ነገር እኔ በጣም ደጋግሜ የተናገር ያለሁ ልጅ በማስታገሻው መድኃኒት የሆነ ነገር ከሚሆንብኝ እኔ ህመሜን ብችለው ይሻለኛል። እሺ፣ ግን የጽንሱን ክትትል በደንብ እያደረግሽ ነው? ሐኪሜ ጋር ሳይሆን ሌላ ህክምና ቦታ እየተከታተልኩ ነው። ጽንሱ በጥሩ ሁኔታ እንዳለ ተነግሮኛል። አልነግርሽም ብዬ ነው እንጂ ፊትሽ በጣም እየገረጣ ነው እስ ብለሽ ደግሞ ጸጉርሽም እየተነቃቀለ ነው ልትይ ነው። ገና ለገና ለልጅሽ ህይወት ብለሽ የሚሰማሽን የህመም ስሜትም ሆነ አካላዊ ለውጥሽን ከሰው መደበቅ እኮ የለብሽም። ስለ ምክርሽ በጣም አመሰግናለሁ። ከመቼውም በላይ በጣም ደህና ነኝ። እንዴ ሄሉ ደህና ነሽ? ደህና ነኝ። እንደዚህ አልፎ አልፎ የምትነሳ ነሰራለችብኝ። ስመጣ ደግሞ ትንሽ ፀሐዩ መጥቶኝ ነበረ። ከዚህ በፊትም ለጌዲዮን ፀጉሬ ይነቃቀላል ብለሹ ነበር አይደል? እባክሽን ሄለን በቃ ራስሽ ማሞኝ ታቆሚ። ቆይ ምንድን ነው የምትይኝ አልገባኝም። ዶክተርሽ ሊያይሽ ይገባል። ግን እኮ በሳምንት መጨረሻ ከጌዲ ጋር ጸበል ነው ተነጋግረናል። ከዚህ በኋላ ሐኪም ሊያስፈልገኝ ይችላል እንዴ? ቆይ ምን ማለት ነው? ለምንድን ነው ከፈጣሪሽ ጋር የምትጣዩ? የምትታረቂው ነው የምትጣዩ? አልሰማሽኝም እንዴ? በህክምናው ተስፋ ቆርጬ ወደ ጸበል ልሄድ ነው እያልኩሽ እኮ ነው። እና ጸበሉ ህክምናውን ይከለክላል እንዴ? ባይከለክልም እኔ ከዚህ በኋላ ሐኪም ቤት የተባለ ቦታ አልሄድም። የምታስጨንቅኝ ከሆነ ቤትሽን ትችልሽ ነው የምወጣው። እሺ በቃ እንደፈለግሽ። እኔም እኮ ጭንቅ ቢለኝ እኮ ነው ሄሉ። እሺ በቃ ገብቻ አፍንጫ የልታጠሩ ስለተጨነቅሽ ልኝ፣ በጣም አመሰግናለሁ ጩና እሷ ድጋሜ ሄደች። መሞከር አለብሽ። እሷም ቢሆን እሺ አትለኝም። እመነኝ፣ ሰዎቹ በእኔ በጣም ቂም ይዘውብኛል በዚህ ጉዳይ። መቼም ይቅርታ የሚያደርጉልኝ አይመስለኝም። በዛ ላይ በጣም ተጠራጣሪዎች ሆኗል። ስለዚህ እናትሽን በሕይወት ማግኘት አልፈለግሽም ማለት ነው። እሺ ቆኔ፣ ከዚህ በላይ ምን ላደርግሽ? ሲጀመር ምን አደረግሽና ነው እንደዚህ የምትዩ? ሕፃኗን እንደምንም ብለሽ ከዛ ቤት አውጭልኝ። ከዛ በኋላ ያለው ሥራ የእኔ ነው። አልኩሽ እኮ አረቶ፣ አረ ግፍ ይሁንባል፣ ረታ። አንቺ የዛሬ አራት ዓመት ልጄን ሰርቀሽ ሶስት መች ግፍ ሆነብሽና እና እኔ ላይ ነው እች ትንሽዬ ነገር ግፍ ምትሆንብኝ? እባክን ረታ እልለምን፣ ተው እባክን። ምናልባት ያዝንልኛል ብለሽ ካሰብሽ በጣም ተሳስተሻል። ጎይ፣ አንተ ሰው አይደለህ እንዴ? ከሰው አልተፈጠርክ? ቢገባሽ እኔ ነኝ እዚህ ጉዳይ ላይ ዋናው ተጠቂ፣ እኔ ነኝ በአንቺ እርኩሷ የተነሳ ልጄን ተነጥቄ የቀረሁት ስለዚህ በእናትሽ በኩል እየቀጣሁሽ እኮ ነው እናቴ በጣም ምስኪን ናት እባክን ተዋት የቤታቸው ሰራተኛ እንደ ሄደች አጣርቻለሁ እንደ ምንም ሄደሽ የልጅሽ ሞግዚት ሊሆንላችሁ ባያቸው ስለ እነሱስ ውስጥ ተጣራ ነው እንደ ከረምከው ወሬውን ትተሽ የነገሩሽን ብታደርግ ያሻለሽም አምነው የሚቀጥሩኝ ይመስላል አንቺ ጎበዝና ቀልጣፋ ከሆንሽ ለምን አያምኑሽም አሁንም ቢሆን ባደረግሽው ነገር መጻጠትሽንና ያደረግሽው ነገር ለእናትሽ ብለሽ እንዳደረግሽው ንገሪያቸው እሺ? ካላሉኝስ? ሚስ የግድ እሺ እንዲልሽ አድርጊያቸው። ቆይ ልጅቷን ከነሱ ውስጥ ደም ልታረጋት ነው? በጉዳይ ውስጥ እኮ ህግ ገብቷል። የታዘችሁን ብቻ ፈጽሜ እንጂ የማያገባሽ ነገር ውስጥ አትግብ። ምናልባት አንቺ ጊዜ ተርፎሽ ሊሆን ይችላል፣ እየቀለልሽ ያለሽው። እኔ ግን ጊዜ የለኝም። እሺ፣ ብትፈጥኚ ይሻልሽ ምን ነው? ፊትሽ ልክ አይደለም። ባክህ ለን ጉዳይ በጣም እያስጨነቀኝ ነው። እንዴ አሟት ነው? እንዴት እንደተኛችሁ? እሱ እሱም እረፍት ላድርግ ብላ ነው የተኛችሁ፣ ግን ሁኔቷ ጥሩ አይመስለኝም። ያየሽባት እንግዳ ስሜት አለ። ዛሬ በጣም ነስሯት ነበረ። ራሷንም አሟት ነበር። ምናልባት ይህ ይሄ ስሜት ተደጋጋሚ ሊሆን ይችላል። ጌዲ ዛሬ አዲስ አበባ እገባለሁ ብሎ ነበር። ወይ ደውዬ ቶሎ ና ልበለውና አብረን ሐኪም ቤት ይዘናት ይዘናት እንሂድ እንዴ? ችግሩ እኮ እሷ ሐኪም እንዲያየት አለመፈለጓ ነው። መቼም እያመማት ዝም ብለን አናያት ማረል እንዴ። በእሷም እኮ አይፈረድም። ልጄን እኮ የሆነ ነገር ያደረጉብኛል ብላ እኮ ፈርታ ነው። ሰው ሚላትን አሰማም። ዶክተሮቹ በፍጹም ልጁ መወለድ የለበትም ይላሉ። እሷ ግን ምን አለ። ቢያንስ ለጌዲ ብታዝንለት። አንተ ለጌዲ ነው የምታስበው። የእሷንስ ጭንቀት ሽማን ይረዳት። መድኃኒቱን የግድ መውሰድ እንዳለባት ዶክተሮቹ ተናግረዋል። የሚያድን መድኃኒት ካልሆነ ምን ያረግላታል? ይልቅ የሚያድነው ጸበል አይሻላትም? ጸበል እኮ መድኃኒት አይከለክልም። ጽንሱ ግን ይከለክላል። አልገባኝም። ቋንቺ ከሷ ጎን እየቆምሽ ነው እንዴ? በጣም አንጀቴን እየበላችሁ ነው በረከት። ከራሷ ህመም ይልቅ ለወደፊት ለጌዲዮን ደስታ ነው እየተጨነቀች ያለችው። ምናልባት እኔ በሞት እንኳን ጌዲ ልጄን እያየ እንዲጽናና እፈልጋለሁ። እንዴ እስኪ ደግ ደጉን እናውራ ሄለም። ምንድነው አሁን በዚህ ሰዓት ስለሞት ማውሯት? ነገ ይፈጠር አይታወቅም ናርዲ። ካሁኑ መዘጋጀት አለብኝ? ደና፣ በተስፋ ተሞላሽ ስል ምንድነው እንደዚህ ባንዴ መሰበር? ሳስመስል ነው ናርዲ፣ ውስጤ በፍርሃት እንደተሞላ ነው። በፈጣሪ ፊት ግን ማስመሰል እንደማትች ታውቂያለሽ አደል? ቆይ ደግሞ የሳምንቱ መጨረሻ ላይ ከጌዲዮን ጋር ጸበል ልገቡ አደል? እንዴ እስካሁንም እየተነፈስኩ ያለሁት በፈጣሪ ተስፋ ስላልቆረጥኩ ነው። ግን እኮ አሁን ያንን ስሜት እያየውብሽ አደለም። እያወረን ያለኑት ሆዲዮ ስላለው ልጅ መስሎኝ። ጌዲ የሁልጊዜ የምኞቱ ሴት ልጅ አቅፎ መሳም ነው። ይህንን ህልሙን ሳላሳካ ደግሞ መሞት አልችልም። እንደዚህ ስትል በጣም ነው ያሳዘነችኝ። ፈጣሪ ፈቅዶ እሷም ልጇን ወልዳ ስትስም ባያት በጣም ነበር ደስ የሚለኝ። እሱን ማየትማ ማንም አይናፍቅ አለ ብለች ነው። እሺ ቆይ አሁን እንዴት ነው የምናግዛት? በረከት ዶክተሯን እኔ ማናግሬው ነበር የነገረኝ ነገር፣ ግን በጣም የሚጎዳ ነገር ነው። ምንድን ነው ያለህ? ባልነግርሽ ይሻላል ብቻ። ይሄ ልጅ መውረድ አለበት። ናርጂ ምንድን ነው በትክክል ዶክተሩ ያለህ? እያልኩ እኮ ነው። ምናልባት ልጁ ሆዷ ውስጥ እንዳለ እሷ ልትቀድመን ትችላለች። ሄሉ ተነስተሻል እንዴ? ይህንን ጉዳይ ባናነሳው በጣም ደስ ይለኝ ነበረ። ይሄ ነገር ደስ የሚለው እንደውም ባይፈጠር ነበር። አንተ ሰውዬ ደግሞ እዚህ ምትሰራለህ እንዴ? ከቤት ይወጣልኝ ቶሎ፣ ከቤት ይለቀውጣልኝ። ተረጋጊ ባክሽ ተረጋጋው። እኔ ችግር ልፈጠር አልመጣሁም። ስልኩን አስቀምጭውና ተረጋግተን እናውራ። እኔ ከአንተ ጋር ምንም የምነጋገረው ነገር የለም። ቆይ ምን በአጥር ዘለነው ደግሞ እንዴት እስገባህ ነው? ጥበቃው ምን አድርገኸው ነው? ልጄን ብቻ አንዴ ለማየት ነው የመጣሁት። የምልሽ ነው የምታወራው? ሰውዬ እባክሽ ናርዶስ ይሄ እኮ በልመና የሚሆን ነገር አይደለም። እማትወጣ ከሆነ ደግሞ እደውልለታለሁ። ልጄን ለማግኘት ስል ብዙ ነገር ጋር አድርጌያለሁ፣ የጩናን እናት እስከማገድ ድረስ። ምን ለነገሩ ይገባታል፣ አንድም ልጄን ያሳጣችን እሷ ናት። ሄሎ በረከት፣ ያ ሰውዬ ቤቴ ገብቷል ወይ ፖሊስ ጋር ደውል ወይ በፍጥነት ና። እረታ ነዋ፣ ይልቅ ቶሎ ና። ቧሌ እየመጣ ነው፣ ይልቅ ሌላ ነገር ሳይፈጠር ከዚህ ቤት ውጣ። እናቷ በእሷ የተነሳ ታማ አልጋ ይዛ ነው ያለችው። እናቷ እኔ ብቻ ነኝ፣ እኔ ብቻ። ልክ ነሽ። አሁንማ እናቷ አንቺ ነሽ አንቺ ብቻ። ደህና ነሽ? ግን አልተተናኮልሽም ማለት? ምንም አላረገኝም ነው። በቃ አሁን አልፏል። እሱን ተወው። እነዚህን ሰዎች ግን ዝም ማለት ያለብን አይመስለኝም። ወደ ህግ ቦታ መሄድ ያለብን ይመስለኛል። በቀላሉ የሚፋቱን አይመስለኝም ናርዲ። በቀላሉ አይፋቱንም ስትል፣ ቀደም ያችን ጩና የሚሏትን አግኝቻት ነበር እና እስካሁን ድረስ ለምን አልነገርከኝም? እሺ ቆይ ለመሆኑ ምን አለች? እሷ ደግሞ እናቴን አግቶብኝ ነው እናንተን ካድኳችሁ አለች። አይገርምም? እራታ የሚባለው ሰውዬ እኮ ስለ ጩና እናት መታገስ ሲያወራ ነበረ። ሄለን የለች ምንድ ጌዲ አዲስ አበባ ገብቻለሁ ብሏት ቦሌ ልትቀበለው ሄዳለች። እና ብቻዋን ልቅቅሻት። በጣም ደህና ናት እኮ። ደህናማ አይደለችም። ሁኔታዋን እያየሸው አይደል እንዴ? ብቻዋን ልለቅያት አይገባም ነበር። በእርግጥ አብሬሽ ሊል ብያት ነበረ፣ ግን ደህና ነኝ ብላ ድርቅ አለችብኝ። ታዲያ እኔ ምን ላድርግ? ለጌዲ እኔ ነኝ በፍጥነት እንዲመጣ የደወልኩለት። ለምን ምን ለምን አለው? ስላምማት ነዋ። ነገሩን ግን ትንሽ ያካበድከ አልመሰለህም? ምናልባት የአንቺ ነገሩ እንደዚህ ማቅለል ይሆን፣ እንደዚህ አይነት ስሜት እንዲሰማኝ ያደረገው። ልጅቷ ሜዲካል ትሪትመንት እኮ ያስፈልጋታል። መቼም ጌዲ ጋር ስትደውለት በጣም ደንግጦ መሆን አለበት። በእርግጥ እኔም ሳያት በጣም ተረብሼ ነበር። ፊቷ በጣም ጭር ብሎ ነበረ፣ ይነስራታል። በዛ ላይ ራስ ምታት እያመማት ነበር። በቃ ያንን ሳይ ተጨንቄ ነው ለእሱ የደወልኩለት። በጣም እያስፈራራኸኝ ነው በረከት። ከመፍራት ይልቅ መጠንቀቁ አይሻልም ነበር? ቆይ ለምንድነው ልጁን ለጅ ብለች የምትገፋፊያት? ሐኪሞቹ እኮ አሁንም ድረስ ማስወጣት ትችላለች፣ እድሉ አላት እኮ ነው እያሉ ያሉት። እኔም ቢሆን ልጁ እንዲወጣ አልፈልግም። ማናችንስ ምንፈልግ ይመስልሻል? ቆይ ለምደው ራስሽን ብቻ እንደ ጻዲቅ የምትቆጥሪው? አሁንም ቢሆን እግዚአብሔር አለ። እሱ ስልክረሽ። እሱማ እግዚአብሔር አለ፣ ለሁሉም እሱ ያውቃል። እኛ በከንቱ እንጨነቃለን እንጂ እቺ ናርዶስ የሚሏት በጣም ደረቅ ነገር ናት። በደርቅም እውነታውን ይዛ ነው የእኔ ሰውነት። እሺ ቆይ፣ አሁን ምን ይፈጠር ነው የምትለው? የምችለውን ሁሉ እያደረግኩ አይደለ እንዴ የምትለኝ? አድርግ ያልከኝን ሁሉ አደረግኩኝ። እሺ ቆይ፣ ከዚህ በላይ ምን ላድርግ? ሰማይ ልቧት፣ አንቺ ጦሰኛ! ይህን ሁሉ ስቃይ እያየሁ ያለሁት በአንቺ ምክንያት እንደሆነ ረሳሽው? ግደለኝ፣ እባክ ግደለኝ፣ አሁን መሞት ይሻለኛል። ግደለኝ፣ ግደለኝ ምንድነው? አምላኬ ሁሉ ስቃይ በእኔ ላይ። አሁንስ፣ አንቺ ጦሰኛ አትፈታተኝ። ቢያንስ አሁን መንገዱን ከፍቼልሻለሁ። አንቺ ምንም ጥፋት እንደሌለብሽ ክደቱን የፈጸምሽው ለእናትሽ ብለሽ እንደሆነ ለራርዶ ሰቁም ያታለ እመኔን። ከዚህ በኋላ ምንም ብላት አታምነኝም። አሁንስ ይሄ የማይረባ ንግግርሽ መስማት ነው የሰለቸኝ። እስኪ እንደገና ሞክሪ። ሞከርኩኩ። ደግመሽ ደጋግመሽ ሞክሪ ለእናቴ ሲል ምንም ነገር አደርጋለሁ ብለች ነበር። በጣም ጨካኝ ነህ፣ አረመኔ ነህ። ገና ጭካኔን ማጨየሽ። ይልቅ ትግስቴ እያለቀ ስለሆነ በዚህ ሶስት ቀን ውስጥ ልጄን ማግኘት እፈልጋለሁ። ገባሽ? ካልቻልኩስ? እናቴ ልትገላት ነው። አያደርገውም ብለሽ ነው? ለምን አታደርገውም? ሲጀምር ጭካኔ በደም ውስጥ ያለ ነገር አለ እንዴ? አንቺ ጨካኝ ባትሆኝ ልጄን ከቤት ሰርቀሽ ለሌላ ሰው ሸጫት ነበር? ልክ ነው የእጄን ነው እያገኙ ያሉት። በሰፈርኩት ቁና ነው የተሰፈረልኝ ያለው። አሁን ከመኪና ይወረጅ። ሄሎ፣ ይቅርታ ቅድም ከሰው ጋር ስለነበርኩ ነው ስልክን ያላነሳሁት። ለማንኛውም በሶስት ቀን ውስጥ ልጄን በእጄ ስለማስገባ አንተ ዝም ብለ ነገሮችን ማስተካከል ቀጥል። አንድ ሳምንት ባልሞላ ጊዜ ውስጥ ልጄን ይዤ ከዚህ ሀገር መውጣት እፈልጋለሁ። አሁን ሌላ ደህና ጥበቃ መቅጠር አለብኝ። እንደዚህኛው የሚተኛ ሳይሆን ደሞዝ ከፍየው በትክክል የሚሰራ ጥበቃ መቀያየሩን ለውጥ የሚያመጣ ይመስላል። ጉዳዩ ነገ ጄ ለፖሊስ ጣቢያ ሁሉም ነገር አስረዳለሁ። ቆይ እሺ፣ ከዚህ በላይ ምላክ ሄጄ ልጣላቸው። ልክ ነህ እኮ ጉዳዩ ላይ ፖሊስ መግባቱ ጥሩ ነው። እና ቆይ አንቺ ምንድን ነው ከኛ የምትፈልጊው ቆይ ለምን ደግሞ አትተይን ደላላው ሞግዚት እንደምትፈልጉ ነግሮ ነው ወደዚህ ላከኝ ለልጄ ሞግዚት እንደውም ትፈቅዱልኛላችሁ ምን